አሰላሙ አሌይኩም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ ዛሬ በአዲስ ቪዲዮ መጥቻለሁ ለእኔ የጠቀመኝን ለምን ለቤተሰቦች አላካፍላቸውም ብዬ መጥቻለሁ አጭር ቪዲዮ ነው እንግዲህ እኔ የተጠቀምኩበትን ለውጥ ያገኘሁበትን ነው ላካፍላችሁ የወደስኩት ውድ ቤተሰቦቼ በሚገርም ሁኔታ ቦርጭ ላስቸገራችሁ፣ ለቆዳችሁ ጥራት ይህንን ውህድ ሰርታችሁ ተጠቀሙ፣ ታመሰግኑኛላችሁ። በቀላል መንገድ በአጭር ጊዜ ቦርጫችሁ ሰውነታችሁ ሳይቀንስ ፊታችሁ ሳይቀንስ፣ በተለይ ፊቴ ከሳ ምናምን የምትሉ ፊታችሁ ሳይከሳ ቦርጫችሁ ብቻ ሙልጭ የሚያደርግላችሁ ውህድ ይዤላችሁ መጥቻለው ቀጥታ ወደ አሰራሩ እንገባለን። እዚህ ጋ ያዘጋጀላችሁ ዝንጅብል ነው። ዝንጅብል ለቆዳችን ለቦርጭም ሆነ ለቆዳችን ለደማችን ብዙ ጥቅሞች አሉ። በተለይ ሆዳችሁ ምግብ ከበላችሁ በኋላ ዳጀስት እንዲያደርግላችሁ ከፈለጋችሁ ዝንጅብል ጠጡ። ዝንጅብሌን አጥቤ በዚህ መልኩ ትንሽዬ ቆርጭ ወስጅበት በዚህ መልኩ እፈቀፍቀዋለሁ። ቪዲዮን እስከመጨረሻ ተከታተሉት፣ ይጠቅማችኋል። አጠቃቀሙም ነግራችኋለሁ። በዚህ መልኩ ፈቅፍቄ ዋለው። በሁለተኛ ደረጃ ነጭ ሽንኩርት ነው የምጠቀመው። እንደሚታወቀው ነጭ ሽንኩርት ለብዙ ለብዙ በሽታዎች መድኃኒት ነው። በተለይ በየቀኑ አንዳንድ ፍሬ ነጭ ሽንኩርት ሳታበዙ ማለት ነው አንዳንድ ፍሬ ነጭ ሽንኩርት ከወሰዳችሁ በሚገርም ሁኔታ ምንም አይነት በሽታ አይኖርባችሁም። ነጭ ሽንኩርት ተጠቀሙ፣ በተለይ በማር አንድ ፍሬ እንዳታበዙ፣ ደም ይቀንሳል ማለት ነው። ካበዛችሁ ማንኛውም ነገር ሲበዛ ችግር ነው የሚያመጣው እና እንዳታበዙ በትንንሽ አርጋችሁ ተጠቀሙ። ነጭ ሽንኩርቴን አንድ ላይ ከዝንጅብሌ ጋር ፈቅፍቄ በዚህ መልኩ ለሀያ ደቂቃ ከድኛ አስቀምጠዋለሁ። ከዛ እንዴት አድርገን እንደምንሰራ አሳያችኋለሁ። እንደዚህ አቀላቅዬ ለ20 ደቂቃ ከድኜ አስቀምጠዋለሁ። አያችሁት፣ ከ20 ደቂቃ በኋላ እንደዚህ አጠለዋለሁ። ይህንን ለብዙ ጊዜ ይጠቅማቸዋል። ፍሪጅ ውስጥ ትንንሽ ነው ቀንሳችሁ የምትወስዱበት። ፍሪጅ ውስጥ አስቀምጣችሁ መጠቀም ትችላላችሁ። በብዛት ሰርታችሁ። እዚህ ጋር ቡና አንድ ባንክ ያጠቀማለሁ። እኔ ንስካፌ ነው የምጠቀመው። የሀገራችንን ቡና ካገኛችሁ ተመራጭ ነው። በተለይ የኢትዮጵያ ቡና ከሆነ ይሻላል። ከንስካፌው የኢትዮጵያ የሀገራችን ቡና ይበልጣል። እሱን ካላችሁ የሀገራችን ቡና ተጠቀሙ። በቀጣይ ሞቅ ውሃ ጨምርበታለው። ሞቅ ውሃ የምጨምርበት አሁን ልጠጣው ስለሆነ ትኩሱን መጠጣት ስለምፈልግ ሞቅ ውሃ ቀንሼ በሰራው ዝንጅብል እና ነጭ ሽንኩርቴን ቀንሼ ቢያንስ ግማሽ ብርጭቆ ሚያክል ተጠቅም ያለው ጨምሬበታለሁ በቡናይ ማለት ነው። አሁን በቀጣይ ትንሽዬ ሎሚ ጨምራለሁ። ትንሽ ሎሚ ጨምሩ፣ ግዴታ ነው። ሎሚ ግዴታ ነው። ጨጓራ ላለባችሁ፣ ጨጓራችሁ እንዳይነካችሁ ትንሽዬ ጨምሮ፣ አንድ ማንካ ይበቃቸዋል። በቀጣይ ማር ነው የምጠቀመው። ማር ለሌላችሁ ባዶውን ነው የምትጠቀሙት፣ ስኳር አትጠቀሙም። ይህንን ጠዋት ጠዋት በባዶ ሆዳችሁ ትጠጡታላችሁ። በሚገርም ሁኔታ ቦርጫችሁ ሙልጭ ብሎ ይጠፋላችኋል። ቆዳችሁን ጥርት ነው የሚያደርግላችሁ። ውድ ቤተሰቦች የተጠቀሙት ቢያንስ እስከ ሳምንት ድረስ በየቀኑ በባዶ ሆዳችሁ እንደዚህ አንዳንድ ብርጭቆ ከጠጣችሁ ቦርጫችሁ ሙልጭ ብሎ ነው የሚጠፋው። ቪዲዮ እንደምትወዱት ተስፋ አደርጋለሁ። ቪዲዮ ከወደዳችሁት ሰብስክራይብ፣ ላይክ ማድረጋችሁ እንዳትረሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ተጠቀሙትና እዩት። ለእኔ የጠቀመኝን ነው ያካፈልኳችሁ። በሚገርም ሁኔታ ቦርጫችሁ ሙልጭ ብሎ ያጠፋላችኋል። አያችሁት? ልክ እንደዚህ አማስላችሁ ቀላቅላችሁ፣ ምንም አይነት ሽታ የለውም። ሽታ የነጭ ሽንኩርቱ ሽታ ቡድናው ያጠፋዋል እና ይሄንን ይመስል ነበረ አያ